በቁጣ ጊዜ ራስን አለመቆጣጠር ቤታችሁን ሁላ ሊያፈርሰው ይችላል። አንድ ባል ነበረና ሚስቱን በጣም ተቆጥቶና ተናዶ ይሰድባታል፣ አንቋሸሻት። ከሱ አልፎ ቤተሰቦቿን ተሳደበ፣ ዝቅ አደረጋቸው፣ አንቋሸሻቸው፣ ተሳደበ። እናተሻንች ያቺ ድሃናትሻች ያን ድሃ አባትሽ ምናምን ብሎ እስከ መሳደብ ደረሰ። እሷንም ዝቅ አደረጋት፣ አንቋሸሻት። ከዛ በኋላ እሷ ስብር አለች ማለት ነው። ከዛ እሱም ደግሞ እኔ ይሷ ወደ እኔ ትመለሳለች ብሎ አያስብና ውጭ መብላት ጀመረ። ለሁለት ወር ያክል ውልጭ መብላት ጀመረ። እሷንም ከምኝታ ተለያዩ፣ ለብቻው መተኛ ጀመረ፣ ወዘተ ማለት ነው። እሷም ዝም ብላ ቁርአን መቅራት ጀመረች፣ ወደ ሰላቷ ተመለ። ማለት ሰላቷን አስተካክላ እየሰገደች ምናምን፣ ብቃ አላህ ሱብሐነሁ ወተዓላ ጋር ተቆራኘች ማለት ነው እሱ ጣለች እሱን ዝም አለችው። ከዛ በኋላ እንታረቅ ብሎ እሱ ለመናትና ትታይ ታረቃሉ። ነገር ግን እሷ ወደ ድሮ ማንነቷ መመለስ አልቻለችም። በቃ ጸጥ አለች። እንደ ድሮ ቅራትን ትቀራለች። እስከምተኛ የቅራት መቅራት ነው የምፈልገው። በፊት ከእኔ ተለይታ ለአንድ ደቂቃ ራሱ መኖር እስከማትችል ነበር የምትወደኝ። እንደዚሁም ደግሞ ምግብ ስበላ እንዲህ ምንድነው ጫው በሽቷን አልበዛም። ምክንያቱም ርጥ እንዳይመጣብህ ወይም ደግሞ በሽታ እንዳይመጣብህ እያለ ትጠነቀቅልኝ ነበረ። እሾህ እንደገኘ ራሱ አፈልግም ነበር። በጣም ትጠነቀቅልኝ ነበረ። አሁን ግን ምን ልሆን ምን አልሆን ቸክ አታደርገኝም። ቤቴን አስተካከላለሁ ብዬ ፍርስርስ አደረግኩትኝ። አሁን መብራት ያለበት ጨለማ ውስጥ ነው ያለሁት ሲል ሰማሁት እና በጣም ይሄ በነገራችን ላይ እንደዚህ አይነት ንግግሮች አንዳንድ ነገራቶች ቃል የሚባለው ነገር ሊያፈርሳችሁ ይችላል፣ ሊገነባችሁ ይችላል። እና በቁጣ ጊዜ ራሳችንን መቆጣጠር መቻል አለብን። በእርግጥ መረዳታት አለብን። አንድ ሰው ሲቆጣ በጣም መረዳት ይኖርብናል። ወላኪን ደግሞ የሆነ ድንበር ማለፍ የለበትም። ቁጣ እየተባለ ድንበር አልፎ አልፎ ቤተሰብን እስከ መሳደብ መድረስ የለበትም ማለት ነው። እና ጥንቃቄ ልናደርግ ይገባል። ያላህ መልክተኛ ዐለይሂ ሰላቱ ሰላም የመከሩት ነገር ይሄን ነው አደለ? በቁጣ ጊዜ ምን እንደምናደርግ ነግረውናል። እንደዚሁም ደግሞ አንድ ሰው እንዳይቆጣም ተናግረዋል። አንድ ሰው ወደ አላህ መልክተኛ ዐለይሂ ሰላቱ ሰላም መጥቶ ምከሩ ብሎ ሲጠይቃቸው ቃለ ያ ረሱላ ላ አንተ ያላ መልክተኛ ዐለይሂ ሰላቱ ሰላም ምናላቸው አሱን ምከሩኝ አላቸው። ላተግደብ ብለው መለሱለትኝ ፈረደደ ሚራርን ቃል ላተግዘብ ያለህ መልተኛ ደጋግመው ላተግዘብ ምከሩኛ ሆንም ሲላቸው ደጋግመው ላተግዘብ ላተግዘብ አትቆጣ አትቆጣም ብለው ነው የተናገሩት ማለት ነው። እና እኛም በምንችለው አቅም መቆጣት መቻል የለብንም። ያለህ መልተኛ ዐለይሂ ሰላቱ ወሰላም በሌላ ሀዲስም እንደዚሁ ለይሰ ሸዲዱ ቢሱርአቲ አንድ ሰው በቁጣ ወይም በምናደዱ ወይም ደግሞ የሰዎችን በመደባደቡ አይደለም ጀግና የሚባለው። አንድ ሰው ኢነማ ሸዲዱ እለዚ የምሊኩ ነፍሰሁ፣ የአንድ ሰው ሸዲድ የሚባለው ጠንካራ የሚባለው ነፍስን የሚቆጣጠር ነው እንደ በቁጣው ጊዜ ብሎ ነው ያላህ መልክተኛ ዓለይ ሰላት ወሰላም የተናገሩት። በሌላም ሀዲሳቸው ላይ እንደዚሁ ያላህ መልክተኛ ዓለይ ሰላት ወሰላም ኢዛ ገዲበ አሐዱኩም ፈልየስኩት ብለዋል። አንድ ሰው በተቆጣ ጊዜ

ከዛ ሲባል ወላዓፊነ ዐኒ ናስ ከሰዎች ደግሞ ይቅር የሚሉ ናቸዋል። ወላሁ ዩሒቡል ሙሕሲኒን አላህ ሱብሃነሁ ወተዓላ ሙሕሲን የሆኑ አሳማሪ የሆኑ ሰዎችን ይወዳን እያለ ይናገራል። ስለዚህ በቁጣ ጊዜ ምን ማድረግ አለብን? ቁጣችንን ዋጥ ማድረግ አለብን። እንደገና ይቅር ማለት አለብን። ሰውንን እንሳሳታለን። በምንሳሳት ጊዜ ስህተቶቻችንን እንደዚሁ እንትን ማለት አለብን ያኔ መተው አለብን። እንደዚህ መዋጥ አለብን። እንደዚሁም ሰው ሊያናድደን ይችላል። በዛን ሰዓት ቁጣችን እንዋጥ አድርገን ቀስ ብለን መነጋገር መቻል እንችላለን፣ እና በተቆጣን ጊዜ ያልሆነ ንግግር መናገር ብዙ ዋጋ ያስከፍለናል። ሌላው ምንድን ነው? ካላስ ፋኑታ ባላስ ፋኑታ አለ። ከሸይጣን መጠበቅ መጣበቅ በምንቆጣ ጊዜ ባላህ ስንጠበቅ ነው። ያላህ መልክተኛ ዐለይሂ ሰላቱ ሰላም ቁጭ ብሎ የሆነ መጅሊስ ላይ እንትን እያወሩ እያለ የሆኑ ሰዎች እየተካሰሙ እየተቆጡ ይመጣሉ

ይሄ የሚቆጣበት ነገር እኮ ይሄን ንግግር ብትል ቢናገራት እኮ ይወገድለት ነበር አሉ። ምንድነው ይሶ ቃል አዑዙ ቢላህ ሚን ሸይጣን ረጂም፣ ከተባረረው እና ከተረገመው ሸይጣን በአላህ ተጠበቃለሁ ቢል አንድ ሰው ቁጣ ይወገድለታል ብለው አላህ መልክተኛ ሰላት ሰላም ተናግሯል። ሌላው ደግሞ ዝም ማለት ስኩት፣ ዝም በቃ በምትቆጣ አንድ ሰው በሚቆጣ ጊዜ ዝም ብንል በጣም አሪፍ ነው። ምክንያቱም በቃ መተላለፍ አይኖርም።

ፊበይኪ ሚማ የምክሩን እያለ አምላካችን አለ ስብንተላ ይናገረና፣ በምንችለው አቅም መታገስ ትዕግስት ማድረግ ወስቢሩ ታገሱ። አምላካችን አለን ብዙ ቦታዎች ላይ ታገሱ፣ ታገሱ፣ ታገሱ እያለ ይናገረና፣ ትዕግስት ትልቅ ቦታ አለው እና መታገስን የመሰለ ነገር የለም እና፣ አትቆጡ፣ የምትናገሩትን ነገር ምረጡ፣ ሰውን አትስፈሩ። እሺ ልጆች ይ አላህ ያፈዝኩም